አምስት አስገራሚ የታገቢኛለሽ ጥያቄ የተጠየቁ ታዋቂ ሴት አርቲስቶች። አምስተኛ ሀና መርሃጽድቅ ለረዥም ዘመናት በቆየ የፍቅር ጊዜያት ስኬታማ የሆነ ግንኙነት የነበራቸው ሲሆን አሁንም ከትዳር በኋላ ፍቅራቸውን ለማሳደግ ብዙም አልከበዳቸው። ሁለቱም በተገኙበት አንዳቸው አንዳቸውን የማወደስ ልማድ እንዳላቸው ይነገርላቸዋል። አርቲስት ነብዩ በፍቅረኛው የልደት ቀን ጓደኞቹ በተሰበሰቡበት የታገቢኛለሽ ጥያቄ ያቀረበላት ሲሆን ጥያቄውን በንባና በፍቅር በታጀበ መልኩ ተቀብለዋለች። አራተኛ አርቲስት ቅድስት ጸጋዬ በሞጋቾች ድራማ የምናውቃት፣ ይቺ አርቲስት የመጀመሪያዋን የታገቢኛለች ጥያቄ ያስተናገደችው ቱጃር በሆነው ፍቅረኛዋ ነው። ለዛውም ይህ ቱጃር ፍቅረኛዋ መንገድ አዘግቶ የታገቢኛለች ጥያቄ አቅርቦላታል። መቅደስም አላሳፈረችውም፣ ጥያቄውን በመቀበል ሚሊዮን ብሮች ፈሰስ የተደረገበት ድል ያለ ሰርግ ተሰርጎ ማግባት ችላለች። ሰርጋቸው እንደፈለጉት ባይቆይላቸውም የፕሮፖዛል ሁኔታው ግን ለረዥም ጊዜ አነጋጋሪ ሆኖ ነበር። ወደ ሶስተኛው ከማለፌ በፊት አለምገነት ሪል ስቴት በቦሌ ፍላሚንጎ ሀያት ሬጀንሲ ፊት ለፊት የሚገኘው ባለ አምስት ኮከብ ሆቴል የነበረው በአስራ አምስት ፐርሰንት ቅድመ ክፍያ ብቻ መሸጥ ይፈልጋል። ባለ አንድ ምኝታ ሰማኒያ ሁለት ካሬ ሁለት ሚሊዮን አንድ መቶ ሰማኒያ አንድ ሺ ሁለት መቶ ዘጠና ካሬ ሁለት ሚሊዮን ሶስት መቶ ሰባ አራት ሺ ስምንት መቶ ዘጠና ባለ ሁለት ምኝታ መቶ አራት ካሬ ሁለት ሚሊዮን ሰባት መቶ ሀምሳ ስድስት ሺ 229 ካሬ 3 ሚሊዮን 177 ሺ ባለ ሶስት መኝታ 134 ካሬ 3 ሚሊዮን 534 ሺ ባለ ሶስት መኝታ 168 ካሬ 5 ሚሊዮን 171 ሺ ብር። ከላይ የተዘረዘሩት 15% ቅድመ ክፍያ ሲሆኑ እስከ 20 ዓመት የሚቆይ የባንክ ብድርም አመቻችተዋል። በሶስተኛ ደረጃ አርቲስት ንግስት ፍቅሬ ናት። የቀድሞ ፍቅረኛዋን ከተለየች ከጥቂት ቀናት ውስጥ ተወዛዋዥ አብነትን ያገባቸው ንግስት ፍቅሬ የቀድሞ ፍቅረኛዋን ለማመን ከብዳት ድረስ ከጓደኞቹ ጋር ሆኖ ባዘጋጁ የታገቢኛለች ጥያቄ በእንባ ተሞልታ እሽቷን ገልጻለታለች። የሰርጉን ገት በጉጉት ሲጠብቁ የነበሩ ወዳጆቿ የቀድሞ ፍቅረኛ ሲጠባበቁ ተወዛዋዡን አብነትን አግብታ እርሷን በተራዋ ህዝቡን ሰርፕራይዝ አድርገዋለች። በሁለተኛ ደረጃ ያለችው አርቲስት ሜላት ነቢዩ ትባላለች። በ16 ዓመቷ ወደ ማስታወቂያ ስራ ብቅ ያለችው ድምፀ ስርቅርቋ ሜላት ነቢዩ ብዙ አርቲስቶች በተሰበሰቡበት ናይት ክለብ ውስጥ ትክክለኛውን አርቲስት ሄኖክ ድንቁን በርከክ ብሎ የታገቢኛለሽ ጥያቄ ያቀረበላት ሲሆን ጥያቄውንም በደስታ ተቀብሏለች። በጊዜው የሁለቱ የፍቅር ጊዜያት ቫይራል ሆኖ ነበረ። አንደኛ አርቲስት እጸ ህይወት አበበ ስትሆን እንደ ባለስልጣን የአዲስ አበባ መንገድ ተዘግቶላት ህዝቡንም ለአመት ሳይሆን ለትዳር ጥያቄ መንገድ ይዘጋል አስብላ የትዳር ጥያቄዋን ባለሀብቱ ተስፋዬ ስንታየው ያቀረበላት ሲሆን አርቲስቷን በታላቅ ደስታ ተቀብለዋለች። ምን ዋጋ አለው መንገድ በማዘጋት የመጣ ነገር ጤና እንደማይኖረው የተረዳቸው ከተፋ ከተፋቱ በኋላ ነበረ። ዘገባይን በዚሁ አጠናቅቃለሁ። የመስቀል ምልክቱን በመጫን ቤተሰብ የሆኑ እናመሰግናለን።